እሺ ጋይስ፣ አሁን ደግሞ ማለት ነው መቀሌ ላይ ያለውን ተራራ እንወጣለን፣ ረጅሙን ተራራ መስቀሉ ያለበት ቦታ ማለት ነው። ከዛ በተጨማሪ አሪፍ ሃይኪንግ አሪፍ ቆይታ ይኖረናል። በፊት ለፊት እንደምታዩት ተራራው ላይ ነው መውጣ ማለት ነው። ስለዚህ አብራችሁን ቆዩ፣ ይመቻችሁ። እሺ ጋይስ፣ እንግዲህ ከጀርባ እንደምትመለከቱት መቀሌ ከተማ አለ። እኔም ወደ ተራራ እየወጣሁ ነው ማለት ነው። ከዚህ በላይ የምታዩት ተራራ ነው ማለት ነውና ዋው መቀሌን ከዚሁኝ ሳያት ማለት ነው በጣም ትልቅ ከተማ ናት፣ ሰፊ፣ በስማ በጣም ትልቅ ከተማ እና እንደምታዩት እንግዲህ ከዛ ከጫፍ ጀምሮ፣ እዚያ በጣም ትልቅ ፋብሪካ ይታየኛል። ከዛ ጀምራችሁ ወደዚህ መጨረሻው ይታየ ኤርፖርቱ ያለበት አቅጣጫ ማለት ነው እና በጣም ማለት ነው ዋው ሃይክ ሃይኪንግ እያደረኩ ነው ጋይስ። አሁን ጉዞዬን ከዚህ ውጣ ተለማመድኩ ነው ያለሁት። እንግዲህ አቤት እንዴት ደስ እንደሚል ፋሱ ምኑ ደስ ይላል። በቃ እና እንግዲህ እኔ ከፊት ለፊቴ እዚህ ቅርብ አካባቢ እዚህ አካባቢ ነው እኔ አልጋ ያዝኩት ማለት ነው። እና ቅርብ ነው ለኔ ወሰምልኝ እና በጣም ዞር ያለው ማለት ነው። ነገር ግን ከተማውን በጣም ሰፊ ከተማ ነው እና መቀሌ በተራራ የተከበበች ውብ የሆነች ከተማ ነች። በጣም የምታምር ማለት ነው። እንግዲህ ከኢትዮጵያ ውስጥ ካሉ ከተሞች ከአዲስ አበባ ቀጥሎ በጣም ትልቋ ከተማ ና ብዙ ህዝብ ከስድስት መቶ ሺህ በላይ ህዝብ የሚኖርባት ከተማ ነች። መቀሌ እንደ ስሟ እንግዲህ ሰሜናዊት ኮከብ ናት ማለት ነው። በጣም ነው የምታምረው። እናውን ሀይክ እያረኩኝ ነው ወደ ላይ እዚህ ጋር ተራራው ጫፍ ላይ እጅግ በጣም ትልቅ የሆነ መስቀል አለ ማለት ነው በጣም ትልቅ የሆነ መስቀል በምሽት ሲባራ እንደውም ከተማው ላይ ሆናችሁ ስታዩት በጣም ነው የሚያምረው ዋው እንዴት ደስ እንደሚል እንደውም ቦርሳ አይነሽ በመጣ ኑሮ ጋይስ ለመለማመድ ማለት ነው ቦርሳ ተሸክሜ ይሄን ተራራ በመውጣት ራሴን ማዘጋጀት እችላለሁ፣ ለጉዞ ለትልቁ ጉዟችን ወክ አክሮስ ኢትዮፒያ ዋው። እና ይሄ የሚያምር ቦታ ነው። በጣም ጸጥ ያለ ደስ የሚል ቦታ ነው ማለት ነው። በጣም እንደምታዩት ማዚ ነው ሲታይ ይሄን ይመስላል። በጣም ሰፊ እና ትልቅ ነው መቀሌ እና በጣም አልቦኛል አሁን ማለት ነው ምክንያቱም ተራራ ስለሆነ እየወጣ ያለሁት የመጣሁበትን መንገድ እንደዚህ ጠመዝምዝ ነው ስለዚህ አሁን ደግሞ መሄድ አለብኝ ማለት ነው መስቀሉ እንደምታዩት ይታያል ከላይ ሌስ ጎ ሃይኪንግ ሃይኪንግ በመቀሌ ተራራ ላይ አሁን ደግሞ ቃተር አካባቢ ስለሆነ ሙቀቱ ላበላብ ነው እያረገኛ ያለሁ ለማንኛውም እየደረሰን ስለሆነ ችግር የለም። በጣም ጸጥ ያለ ነው። በጣም ላቤን እያያችሁት ነው ጋይስ። ድካም ሲደመር ጸሐይ ሙቀት እኩል ይሆናል። ላብና ድካም አሁን ራሱ በጣም ብዙ ነው። የሚቀረኝ ለመውጣት አልደርስም እንዲህ ጸጥ ያለ ነው። ደሞ እዚህ አካባቢ ሰው ምናምን እስካሁን ድረስ አላገኘው የሚገርማቸው ዋው! ሰርቫይቨሩ እንግዲህ ጉዞውን ቀጥሏል ማለት ነው። አሁን ያለውበት አካባቢ ጋይስ በጣም አረንጓዴና ለምለም የሆነ ቦታ ደስ የሚል እናቴ። እምቧጤ እምቧጤ ይባላል። ይህ ጋይስ እንደምትመለከቱት ቅጠሉ እና ልጅ እያለ ማለት ነው ድሮ ገጠር ላይ ድሮ ሳይሆን ከጥቂት አመታት በፊት እንቧጤን በላ ነበር። አይ ቲንክ አሁን የሚበላ ካለው እየበላው አሳያችኋለሁ እንዴት እንደሚበላ እንቧጤ ማለት ነው እና በጣም ደስ ይላል። የገጠር ልጅ ስትሆኑ ማለት ነው በጣም ደስ የሚል ላይፍ ነው የምታሳልፉት። ብዙ አይነት የሚበሉ በዱር ውስጥ የሚያበቅሉ እጽዋቶች አሉ ማለት ነው እና እኔ እንቧጤ በጣም ወድ ነበር በተለይ ወፋ ፍራም ሆኖ ደስ የሚል ማለት ነው የሚበላ። ለማንኛውም ጉዞችንን እንቀጥል። እጅግ በጣም ጸጥ ያለ ቦታ ላይ ነው ያለሁት። ሰው እስካሁን ድረስ ላገኝ አልቻልኩም። ሰርቫይቨር ነኝ እኔ። ከዚህ በኋላ ራሴን ሰርቫይቨር ብዬ ነው የምጠራው። ለእኔ እንደውም ልምምር ነው አሁን ያለሁበት ለትልቁ ጉዞዬ ልምምድ እያረኩ ነው። በዚሁ በመቀሌ ከተማ ሳሉ ወጣ ማለት ነገ ከመቀሌ እንወጣለን ወደ አክሱም ጉዞ ይኖረናል ማለት ነው። ግን አሁን እየተጨናነኩ ነው። አክሱም ሄጄ ቪዲዮ ልስራ፣ በጀት ትንሽ ያጠረኛልን። አልበጀትኩም ብዙ ማለት ነው። አክሱም ሄጄ ቪዲዮ ልስራ ወይስ ቀጥታ ጉዞ ልጀምር? እያልኩኝ እያሰብኩኝ ነው። አላውቅም ምን ነገ ዞረ። እንግዲህ ቪዲዮ ሰራለሁኝ ወደ ዛላምበሳ ጉዞ ማረግ ከሆነ አክሱም ሄጄ የአክሱም ቪዲዮ የምሳራ ከሆነ ማለት ነው። ሉክ አንድ ርስም እንዲ ጋይዝ እንዴ! በጣም ወደ ከፍታ እየወጣ ነው፣ ከሆነ ወደ ተራራ በሚገርም ሁኔታ ጋይስ። እስካሁን ድረስ ምንም ቁርስ ምናምን አልበለሁም። ትናንትና ራሱ ያን ያክል አልበለሁም ና በባዶ ኤነርጂ ነው ተራራ እየወጣሁት ያለሁት ለምንድነው ማት በለው ካላችሁ አንደኛ ትንሽ ትናንትና እስካም ነገር አጋጠመኝና አይ ሎስት መኒ ገብቷችሁ አልካቀድኩትና ከበጀትኩት በላይ የሆነ ገንዘብ አወጣሁት ትናንትና ድንገት ድንገት ማለት ነው እስካም ተደርጌ እና ከዛ በተጨማሪ ራሴን ትሬን ማድረግ ፈለኩ አሁን ራሴን በደንብ እንደ ሰርቫይቨር ማለት ነው ማለማመድ የመቋቋም ረሀብን መቋቋም ድካምን መቋቋም እፈልጋለሁ። በጣም ስትሮንግ ማን መሆን እፈልጋለሁ? አይ ቲንክ አሁን ጫፍ ላይ እየደረስ ነው መሰለኝ። እንደምትመለከቱ ከዚህ በላይ ያን ያክል የሚወጣው ተራራ የለም። ይህን ያክል የሚረዝም አልመሰለኝም ነበር። ነገር ግን በጣም ረጅም ተራራን ያወጣ ነው። በቃ የሚገርም ሃይኪንግ ግን ያደረግ ነው። ከዚህ እንደምትመለከቱ ወዲያ ማዶ ሌላም ተራራ አለ። ዋው! የማይረሳ ጊዜ እያሳለፍኩ ነው ያለሁት። ሰው እንዴት እስካሁን ድረስ ላገኝ አልቻልኩም። ቆይ፣ እኔ እኮ እግራ አይገባኝ። ይሄ ነው እንዴ? ሰው ለምንድን እንደሌለው አይ ቲንክ፣ ያው ጨርሰናል። ለማንኛውም ጉዟችን ከፊት ለፊት የምታዩት መስቀሉ፣ በጣም ትልቁ መስቀል ይሄ ነው እንደምታዩት ማለት ነው። ፋይናሊ ጋይስ በጣም ትልቁ መስቀል ይደርሰናል። እንደምታዩት ከዚህ ሆኖ መቀሌ ይህን ይመስላል። ዋው ዋው ዋው ፋይናሊ ተራራው ጫፍ ላይ ደርሻለሁ። እንደምታዩት እዚሁ ናችሁ ማለት ነው። መቀሌን ታያላችሁ ከጫፍ እስከ ጫፍ ሉክ መቀሌ ሲቲ ይሄን ይመስላል። መስቀሉም ይሄን ይመስላል። በጣም ትልቅ መስቀል ነው። በቃ በጣም ነው ደስ ያለኝ ጋይስ። ዋው በአንድ ቅስቅስ ዛረገ ማለት ነው ነፋስ። መቀሌ ቆይ እስኪ ለታምኔል የሚሆን ፎቶ እንደዚህ ምናምን ብለን ቪዲዮ እንስራ እንደ ይሄን። ዋው የከተማዋ ድምጽ እንግዲህ ዙሮ ነው ይሰማል ማለት ነው፣ መኪናው ሲሄድ ምን ነው ሲሄድ ከጫፍ እስከ ጫፍ እንግዲህ ይህን ይመስላል ማለት ነው፣ እንጂ እዚህ እየመጣችሁ እኔ እስካሁን ድረስ የገረመኝ አሁን ይህን የመሰለ ቦታ የለም ለመናፈሻነት ማለት ነው። በቃ ከተማዋን ለመጎብኘት ለማየት ከከፍታ ላይ ሆናችሁ ማለት ነው። ለምን ነው እዚህ ቦታ ላይ እየመጣችሁ መትጎብኝ? እስካሁን ድረስ ህን ተራራ ከታእቦታ ስ በመገሌ ላ ሰአዶኖ እውድ ውር ይመስለኛል ሰው እዚህ የሚመጣው እና በማንኛውም ጊዜ ብመጡ እዚህ ቦታ በጣም የሚገርም ነው። በቃ አዲስ አበባ ላይ እንጦጦ ፓርክ እንዳለው ማለት ነው። እንጦጦ ፓርክ ማያ የሚባል ቦታ አለ ማለት ነው። ቴሌስኮፕ ምናምን ያለበት እዛ ሙኛ አዲስ አበባ ናችዋሉ። እና ልክ እንደዚህ አይነት ቦታ ላይ ቴሌስኮፕ የለውም ነው እንጂ በቃ ተመሳሳይ ነው። ይሄ በጣም ነው የሚያምረው። ደግሞ ከፍ ያለና ቅርብ ብላችሁ ነው የምታዩት ሀገሩ እና ከፊት ለፊት እንግዲህ ብዙ ቦታዎች ይታያሉ። እዚህ አካባቢ የአፄ ዮሐንስ ቤተመንግስት ይታየኛል ማለት ነው። እዛ አካባቢ ነው የኔ ማልጋ ስለዚህ ቅርብ ነው። ከዚህ እንደወረድኩኝ ኪዳነ ምሕረት ቤተክርስቲያን ይሄ ነው። ከሷ አለፍ ብየሩ ማለት ነው አልጋ የያስኩት እና ጋይስ፣ የመቀሌ ቆይታችን ማለት ነው በምታዩት መልኩ ነው የምንገኘው። የጎበኝ ነው ውቢቷ መቀሌ፣ በጣም ነው ወደድኳት። ደስ ይላል። አይ ላቪት ጋይስ እና አሁን መቀሌ ተራራ ናት ላይ ነው የምገኘው፣ መስቀሉ ላይ ማለት ነው እንደምትመለከቱት ከጀርባዬ። እና ያው እንግዲህ መቀሌ ላይ ዛሬ ሁለተኛ ቀኔ ነው ማለት ነው። እና የማወጣው ወረቀት አለ ማለት ነው፣ የጉዞ ፐርሚሽን ምናምን ወረቀት። እና እሱን ወረቀት ካወጣው በኋላ ብዙ አልቆይም እዚህ፣ ከቻልኩ ዛሬ ከደረሰልኝ ወረቀቱ ነገ ከመቀሌ የምወጣ ይሆናል ማለት ነውና አሁን እየተጨናነኩ ነው። አዲግራ ቀጥታ አዲግራት ብዬ ዛላን በሳል ሄድና የግርጉዞ የልጀምር ቻሌንጅን ወይስ አክሱም ሄጄ የተወሰነ ቪዲዮ ሽል ስራ እያልኩ ነው። አክሱም መሄድ ከሆነ አሁንም በጣም ብዙ ወጪ ይኖርብኛል ማለት ነው እና እኔ ኮ ሀብታም አይደለሁም ጋይስ፣ ገንዘብ የለኝም እንደምታውቁት፣ በጉልበት ስራ ተቀጥሬ ሰርች ያጠራቀምኳት ነው። አሁን ለዩቲዩብ ኢንቨስት አድርጌ ዩቲዩብ ላይ ለምን ልወጥ ምናምን እያሰብኩ ያለው ጥኛ አይ ላይፍ ኢዝ በጣም ከባድ። አሁን ባለሁበት ሁኔታ ለኔ ማለት ነው። በህይወቴ በቃ በጣም ትልቅ ሪስክ የወሰንኩኝ አሁን ነው። በህይወት ዘመኔ እስካሁን ስኖር አሁን ሀያ ስድስት አመት ሊሆነኝ ነው ከአንድ ወር ምናምን በኋላ ማለት ነው። እና በጣም በህይወቴ የወሰንኩ ትልቅ ውሳኔ እርምጃ ይሄ ነው። ከስራ ሙቭ አወር አረኩ ወጣሁ። አሁን ላይ ምንም አይነት የገቢ ምንጭ የለኝም። ይህን ቪዲዮ በመሰራበት ሰዓት ምንም አይነት የገቢ ምንጭ እና ዶሮ እርባታ ተቀጥሮ እየተሰራ እንግዲህ ራሴን አልበላም አልጠጣም ብዬ ራሴን ጎድኪ አልጠረቅንኳት ውስን ብር ነው ኢንቨስት እያደረኩ ያለሁት ማለት ነው። እና ላይፍ ኢዝ በጣም ሀርድ ይሄ ሞመንት በህይወቴ መቼም የሚማረሰው ነው። እና አሁን ላይ መቀሌ በመምጣቴ በጣም ደስተኛ ነኝ። መቀሌ ከጠበኳት በላይ በጣም የምታምር ውብ የሆነች የፍቅር ሀገር ነች። እውነቴን ነው። እኔ ምንም አሏሽም እና ከዛ በተጨማሪ ሰዎቹ በጣም ደስ ይላሉ። ሁሉም ሰዎች በሚባል ደረጃ አማርኛ ቋንቋ ይናገራሉ። ስለዚህ ቋንቋ ምንም አይቸግራችሁ ማለት ነው። እኔ አሁን ትግረኛ አልችልም፣ ነገር ግን በሄድኩበት በሱቅም በየትም ቦታ በአማርኛ በደንብ ተግባብቼ የምፈልገውን አገልግሎት ማግኘት እችላለሁ ማለት ነው። ከዛ በተጨማሪ ሰዎቹ እጅግ በጣም ደስ የሚሉ ትሁታን ናቸው። በጣም የሚያምር ሰዎች ናቸው ያሉት መቀሌ። እንግዲህ ይህን ቪዲዮ እያያችሁ ያላችሁ መቀሌ ለመምጣት የምታስቡ ሰዎች መቀሌ ኑ። በጣም ደስ የምትል ከተማ ነች። አሪፍ ቆይታ ይኖራቸዋል ማለት ነው። እና መቀሌ ሲቲ እንግዲህ እንደምታዩት ትናንትናም የመቀሌን ሀውልት ጎብኝቻለሁኝ ማለት ነው። ከዛ በተጨማሪም ትናንትናም ዛሬም ከተማዋን በደንብ ዞር ዞር እያልኩ ዋና ዋና ቦታዎችን ለማየት ሞክሬያለሁ። አሁን ደግሞ የሚገኘው እዚህ ተራራው ጫፍ ላይ ካልወጣው ብዬ ሃይክ አድርጌ ነው እና በጣም እየተጨናነኩ ነው፣ ይሄን ቪዲዮ በምሰራበት ሰዓት ማለት ነው። ምክንያቱም እያስጨነቀኛለው ነገር በቃ አሁን ከውስን ቀናት ከሶስት ከአራት ከአምስት ቀናት በኋላ ያልኳችሁን አድቬንቸር ልጀምሩ የእግር ጉዞ ማለት ነው ነውና በቃ ያስፈራል። እንዲሁ ማለት ነውና አይ ዶንት ኖ እንግዲህ ፈጣሪ ከተለኝ እርዳይ ማለት ነውና ሌላ አማራጭ ስላጣሁ ነው ይሄንን ነገር ማድርገው ማለት ነው። ብዙ ጊዜ ሐሳቤ ለሰዎች አልናገርም ምክንያቱም ከተናገርኩኝ የሚነግሩኝ ነገር እጅግ በጣም የሚያስፈራ ነው። ደግሞም እውነታቸው ነው። ለኔ ያስበው ነው ሰዎቹ እንጂ ክፋት ኑሯቸው አይደለም ለእኔ በማሰብ እንዳልኩ እንዳልና ችግር እንዳያገኘኝ በማሰብ ነው እንደዚህ ምክር የሚመክሩኝ ማለት ነው። ነገር ግን እኔ አማራጭ የለኝም። በቃ አሁን ሌላ ምንም ያጠራቀምኩትን ብር ላጠፋው ነው። በቃ ሙሉ ጠፍቶ የማይሆን ሲችዌሽን ውስጥ ልገባ ነው። ከዚህ በኋላ ደግሞ ተቀጥሬ መስራት አልፈልግም፣ በቃ በባህሪዬ ማለት ነው። ምክንያቱም እንግዲህ ተቀጥሬ በቃ መሰለኝ ዶሮ እርባታ ለእኔ ደስተኛ መሆን አልቻሉ ሶ ያለኛኝ አማራጭ ዩቲዩብ ጋራ ስትራግል አድርጌ ወይ ህይወቴ መለወጥ ነው ያለብ። ከዛ በተጨማሪ ብዙ ኃላፊነት አለብኝ የቤተሰብ ኃላፊነት አለብኝ። እና አላውቅም አሁን እየወራሯችሁ ያለሁት ከልቤ የሚሰማኝ ስሜት ነው። እና በቃ በጣም የሚያጨናንቅ ሁኔታ ላይ ነው ያለሁት። አበባ መውጣት ነበረብኝ። እወጥቻለሁ። ምክንያቱም አዲስ አበባ ላይ ኑሮ በጣም ከባድ ነው እንደምታውቁት። አይደለም ሳሰሩ እየሰራችሁ ራሱ ከባድ ነው። እኔ አንድ ወር አዲስ አበባ ተቀምጬ፣ ያው አስራ ሰባት ቀን ያው ታስሬ ነበር እንደምታውቁት። ሌላ ሀያ ቀን የሞላ ራሱ አልተቀመጥኩኝም ከስራ ከወጣሁ በኋላ ማለት ነው። እና በዛች ቀን ውስጥ ራሱ ያጠፋኝ ተብሎ እጅግ በጣም ብዙ ብር እዚው ለሶስት ለአራት ለአምስት ወር ብቆይ ሙሉ ያለኝን ብር አውድሜ ባዶ እጄን ነው የምቀረው ማለት ነው እንዲያ እንዲሆነ አልፈለጉም በቀይ ወረፋ ተነታ እንደ በይ። ምክንያቱም መጨናነቁም ስላለ በበላው ራሱ ያን ያክል አለ። በቃ አልዋጥልኝ ያለ እራብ ይርበኛል፣ ውስጤን ይሰማኛል። ነገር ግን ስበላ ምግብ ያን ያክል ደስ አይለኝ። እና ይህን ቪዲዮ የምታዩ ሰዎች በሙ ሰፖርት አርጉኝ ቻናሌ 100 ሺህ ሰብስክራይብ መግባት አለበት በዚህ አመት አለበለዚያ የማይሆን ነገር ነው የሚፈጠርብኝ። ለማንኛውም አሁን መውረድ አለብኝ ማለት ነው። ንፋሱ ግን ከመጠን በላይ በጣም ደስ ይላል፣ እጅግ በጣም ማለት ነው። ቀዝቀዝ ነው ያደረገኝ። አሁን ወደ ከተማ መውረድ አለብን፣ ወደ መቀለ ከተማ በጣም ደስ የሚል ቆይታ አድርጊያለሁ። የማይረሳ አንፎርጌቴብል ሞመንት። ይህ ሲበራ ማታ በጣም ድምቅ ብሎ ከርቀት ይታያል። ሰዎቹ ከርቀት እህል ምናምን እየወቁ ነው ማለት ነው አውድማ ላይ በጣም ደስ ይላል። በበሬ እያበራዩ ነው የሚገኙት። እና ጋይስ እንግዲህ ተራራው ላይ ወጥተን ሀይክ አድርገናል። በጣም ደስ የሚል የመቀሌን ውበት አይቻለሁኝ። ደስ የሚል እውነት በቃ አቲድ አቲድ ነው የሚለው መቀሌ ውስጥ ማለት ነው። እኔ አማራጭ ስለሌለኝ ነው። ሌላ ጊዜ መጥቼ መቀሌን በደንብ እንደምጎበኛ ተስፋ አረጋለሁ። ከተሳካሪ ፈጣሪ ደርሶኝ በሰላም ጉዞዬን ከጨረስኩኝና ዩቱብ ላይም ስኬታማ ከሆንኩ መቀሌ ላይ መቼም አልቀርም መቼም ውብ ሀገር ነች። በጣም ፍቅር ይዞኛል፣ ከመቀሌ ማለት ነው። እና አሁን ጉዞዬን ጨርሻለሁ ማለት አሁን ጉዞዬን ወደ ከተማው እየተመለስኩ ስለሆነ ይመቻችሁ። የዛሬው ቪዲዮችን ይህን ይመስላል። ስቶሪን ጆርኔን ተከታተሉኝ፣ ሰፖርት አድርጉኝ፣ እርዱኝ። በቃ እኔ በጣም አሁን እያዘንኩ ያለሁት የበለጠ ማለት ነው። ጋይስ ዩቱብ ቻናል ላይ ቪዲዮ ስለቅ ከ13 ምናምን ሰብስክራይበር አስራ አምስት ምናምን ሰው ብቻ ነው እያየልኝ ያለው ቪዲዮ ማለት እሱ ነገር ልቤን በጣም ሰብሮታል። ለዩቱብ ብዬ ነው ከስራ የወጣሁት። ብር እያጠፈው ነው በጣም ያለኝን ብር ምን እንደሚፈጠር አላውቅም። ብቻ ሰርቫይቭ ለማድረግ እንሞክራል። እኔ ዩቱብን የምፈልገው በጣም ከዩቱብ ብዙ ብር አግኝቼ ምናምን ሳይሆን ሰርቫይቭ ለማድረግ ነው። በቃ በዩቱብ እየሰራው ከዩቱብ በጣም ትንሽ ብር እያገኘው በቃ የሚያኖረኝ ምግብ የሚያበላኝ እና የቤት ኪራይ የሚከፍለኝ ሰርቫይ ማረግ ፈልጋለሁ። ሌላው ነገር ቀስ ብሎ ይደርሳል። አሁን ግን ከዩቲዩብ ብታምኑ ባታምኑ በወር መቶ ብር የሞላ አልሰራበትም። በየቀኑ ቪዲዮ እየለቀኩ ማለት ነው። ምክንያቱም 10 እና 15 ሰዎች ብቻ ነው እያዩት ያለው ቪዲዮ። መቀሌ ከተማ መጣንልሽ። ለማንኛውም እንዲያ ነው። እርዱኝ። በየቀኑ ቪዲዮ ለቀቃለሁ። በእርግጠኝነት ወደፊት እንደኛ አይነት ዩቱበር አይኖርም እኔ ትልልቅ ቻሌንጅና ሪስክ እየወሰድኩ ነው ቪዲዮ መሰራ አንድ ቪዲዮ እንጂ ቤት ተቀምጬ በር ዘግቼ ምናምን አይደለም። ቪዲዮ እየሰራው ያለሁ በጣም ካሁኑ በ15 ቪው ይሄን ያክል ቪዲዮ ከሰራ ወደፊት ደግሞ ቫይራል ቢሆን ቻናላችን ትልልቅ ኢንቨስትመንት እናደርጋለን። ወደ ላይቱ እና የመቻችሁ ፒስ አውት ሰብስክራይብ አርጉኝ። እወዳችኋለሁ ቻው።